ጋር ነኝ። ነው በእናት ራሷ ደወለችልኝ እና ሳይት ካላየው ብላ ሳይት አሳየዋት። እሺ፣ በጣም ወደደችው፣ በጣም ተመቻት። እሺ፣ ተረጋጋሽ። መረጥ ሁለት ቤት ነው ለእዛው የሚመረጥ እና ታዲያ የምትመርጥስ ባንክ ሄደች አስገባለሁ ብላ። እሺ፣ አካውንት ሰጠዋት እና ስልኳን አታነሳም። ደወልኩ፣ ደወልኩ፣ ስልኳን አታነሳም። ታዲያ ምን ችግር አለው? ቤት ካልገዛች ኬት ልገዛት ኧረ ተው በእናትህ፣ ችግር የለም በቃ ችግር የለም፣ ችግር የለም። የኔ ሽያጭ ስላለ የኔ ሽያጭ ስላለ፣ ወንድሜ ችግር የለም። አያሳስብህ፣ አያሳስብህ። እሷ ቀረባት። ተረጋጋ፣ ወርደኝ እዚህ ጋር እዚህ ጋር ወርደኝ። ደሞ ልንገርህ፣ ልንገርህ፣ ጀምቦሮ ሪል ስቴት ቡሌ ቡልቡላ 93 ማዞራ ላይ ያስገነባቸውን አፓርትመንቶች ባለ 3 እንዲሁም ባለ 2 መኝታ ቤት መቶ በመቶ የተጠናቀቁትን ለሽያጭ አቀርቧል። እነዚህ ቤቶች እንግዲህ በ15.3 እና በ18.3 ሚሊዮን ብር ይሸጡ ስለሆነ ይሄ አጋጣሚ እንዳያመልጣችሁ። እነዚህ ቤቶች ላይ ፍላጎት ያላችሁ ደንበኞቻችን ባዮ ላይ ባስቀመጥላችሁ ቁጥር ይደውሉልን። እናመሰግናለን።